ሴት ልጅ ዲኑንና አኽላቁን የወደደችለትን ወንድ ለትዳር መጠየቅ ትችላለች። ሴት ልጅ ከፍታ ያለው ሲራመዱ ድምፅ የሚያሰማ ጫማ መልበስ ሸሪዓ እንዴት ያየዋል? ሀቂቃ ታስቦ የታረደ በግ ሰው ሳይጠራ ለቤት ማድረግ ይቻላል? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወአስሓቢሂ ወመን ዋላ። ረቢሽረሕ ሊ ሶድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ምን ሊሳኒ የፍቀሁ ቀውሊ! አላሁማ አይኒ ወሰድድኒ ወጅማሊ በይነሶዋቢ ወሰዋብ ም አማ ባዕድ። ይህ ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል ማዕድ ፈትዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ባለቤቴ አላህ የርሐመው በወለድ ከሚሰራ ባንክ አክሲዮን አለው። ወራሾች አክሲዮኑን በማስቀጠል ወይም በመሸጥ መቀጠል ይችላሉን? ካልተቻለ ምን ማድረግ እንዳለብን ቢያብራሩልን የሚል ጥያቄ ሪባ በቁርአን በሐዲስ በሁሉም ሊቃውንት ስምምነት ክልክልና ከባድ ወንጀል። ባለማወቅ የሚሆን በኢማን ድክመት እንደዚህ ነገር ውስጥ የገባ ሰው ፈጥኖ መቶበት ከዚህ ነገር መውጣት ይጠበቅበታል። ይሄን የጀመረው አባወራ ሳያስተካክል ከሞተ አኼራ ላይ እንዳይጠየቅበት ወራሾቹ እሱ ያበላሸውን ማስተካከል ይኖርባቸዋል። ወለድ ያለው አክሲዮን ውስጥ መግባት በወለድ የሚመጣን ገንዘብ መጠቀም አይቻልም። ወራሾች ይሄን ቶሎ በማቆም ያለ ወለድ የአክሲዮን ድርሻቸውን ለይተው አውጥተው ያን ራሳቸው መጠቀም፣ በእነሱ ስም ከተመዘገበው ከተገኘው ትርፍ ውስጥ ደግሞ በወለድ የተገኘውን ፐርሰንት ለይተው በማውጣት ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት ይጠበቅባቸዋል። ሌላኛው ጥያቄ በግሩፕ ለምስኪን የተነየተ ገንዘብ ነበረ፣ ግን ግሩፑ ስለፈረሰ የተነየተውን መስጠት አልቻልኩም መስጠት አልቻልኩም። ለምስኪን የነየትኩትን ለሌላ ችግረኛ ወይም ለታመመ ሰው መስጠት እችላለሁ? የሚል ጥያቄ ነው። መጀመሪያ የተነየተለትን አካል አግኝቶ ለእሱ መስጠቱ ቃልን መሙላቱን የተሻለ በተሟላ መልኩ ተፈጻሚ ስለሚያደርግ መልካም ይሆናል። መጀመሪያ የነየቱለትን አካል ካላገኙ ለሌላ ለተመሳሳይ አላማ ማዋል፣ ለሌላ ምስኪን መስጠት ይቻላል። ዋናው ኸይርን ነገር ነይቶ ለአላህ ቃል ገብቶ ቃሉን ለማፍረሱን ሌላኛው ጥያቄ፣ አባትና ወንድም አሉኝ ላገባ ነው ብዬ ስጠይቃቸው እነሱም ቢያሉኝ ምክንያቱም ዘመድነን ብለው በተደጋጋሚ ሽማግሌ ልኬ ባስጠየቃቸው እምቢ አሉ። ሸሪዓ ፍርድ ቤት ኒካህ ታሰርኩኝ። ሸሂድ አቅርቢ ስባልም የእናቴ ነባት ተቀረብኩኝ። ኒካህ ያሰረን ሰው ኡስታድ ነው እኛ ኒካህ ያሰረኝ ሰው ኡስታድ ነው እኛ የምናውቀው ሽሪያ ፍርድ ቤት አብሮ የሚሰራ ነው። ሸሪዓ ፍርድ ቤት ካወከለኝ ማሰር እችላለሁ ብሎ ኒካህ አሰረልን። እኔ ሳውዲ ነኝ ያለሁት ልጁም ሳውዲ ነው። ይህ እንዴት ይታያል? ያብራሩልኝ ይዛኩምላህ ይረን የሚል ጥያቄ ቃቢው በትክክል ለአካባቢው ሰዎች ኒካሁን ያሰራው አካል በትክክል ለአካባቢው ሰዎች ቃ እንዲሆን የተሾመ ህጋዊ እውቅና ያለው ትክክለኛ የፍርድ ቤት የሸሪያ ፍርድ ቤት ቃ ከሆነ የሴቷ ልጅ አባት፣ ወንድም፣ አጎት እነዚህ አላስርም ካሉ እሱ ያሰረው ኒካህ ትክክል ይሆናል። እሱ ትክክለኛ ህጋዊ ቃጢ ካልሆነ በየመንደሩ ማንም ሳይሾማቸው የዞሩ ቃጢ ነኝ ብለው ንካህ የሚያስሩ ሰዎች አሉ። እንደዚህ አይነት ሰው ከሆነ ወይም ደግሞ አባትን ቢህቢልም ወይም ደግሞ አባትን ቢህቢልም ከአባት ቀጥሎ ያሉ ወንድም፣ የሴቷ ወንድም፣ የወንድም ልጅ፣ አጎት፣ የአባት አባቱ አያት፣ እነዚህ ወይም ከነዚህ መሐል አንዳቸው ያሉ እነሱ ሳይጠየቁ ቀጥታ ሸሪያ ፍርድ ቤት ታስሮ ከሆነ ኒካሁ በእነሱ መስተካከል አለበት ወይም እነሱ አውቀው ማጽደቅ አለባቸው። ሌላኛው ጥያቄ ኒካህ ስታሰር አባቴ ፍቃደኛ ነው አባቴ ፍቃደኛ ነኝ ብሎ ግን በድንገት አባቱን ታመመበት የኒካው ቀን ሳይመጣ ቀረ። እዛው ያሉት ኒካ የሚያስሩት ሸህ ችግር የለውም ከፈቀደ እኔ ማስተሳሰር እችላለሁ ብለው አስተሳሰሩን። ባለቤቴ ሀገር ቤት ነበረ አሁን ልንገናኝ ነው ኒካህ አለን ወይስ እንዴት ይታያል? የሚል ጥያቄ ነው። አባት መጀመሪያ ሽምግልናውን መቀበሉ ሴት ልጁ ሊያጫት የመጣውን ሰው እንድታገባ መፍቀዱ ኒካህ ማሰር አይደለም፣ ሽምግልና መቀበል መተጫጨቱን ማጽደቅ ነው የሚባለው። ኒካህ ለማሰር ግን አባት ራሱ ተገኝቶ ማሰር ካልሆነ ደግሞ እገሌ ሆይ እኔ አልተመቸኝም ኒካህ አሰርልኝ ብሎ መወከል አለበት እንጂ በግል ያልወከለው ሰው እሱ ከፈቀደን ያስራለሁ ማለት አይችልም። አባት ከሌለ ቀጥሎ ያለው ሴት ልጅን መዳር የሚችለው ስልጣን ያለው ወንድም፣ አጎት፣ ኢላኺሪ ያስራሉ። እነዚህም ከሌሉ አባት እስኪመለስ ድረስ መጠበቅ ካልተቻለ ወይ መቼ እንደሚመጣ ካልታወቀ ወይም ሊያገባ የመጣው አካል ወይም ሊያገባ የመጣው አካል አልጠብቅም ካለ ይሄኔ ሸሪያ ፍርድ ቤት ተካሄዶ ወይም ደግሞ የአካባቢው ሰዎች ቃዲ ተደርጎ ስልጣኔ የተሰጠው ሰው ሊያስር ይችላል እንጂ አባት እሰርልኝ ባላለበት ሁኔታ ላይ አንድ አካባቢ ላይ ንካህ የሚያስር ሰው ማሰራ አይችልም። መጠበቅ አለበት። ደውሎ በስልክ መጠየቅ አለበት። አባት እስኪመጣ መጠበቅ ወይም ደግሞ በስልክም ቢሆን ደውሎ የሆነን ሰው ንካህ እንዲያስር እንዲፈቅድ ውክልና እንዲሰጥ መደረግ አለበት። ሌላኛው ጥያቄ ከባለቤቴ የጋር ከተጣላን አራት አመታችን በሀገር ሽማግሌ ተጠይቆ ፍታ ቢባል እምቢ አለ። ከዛ አባቴ የሸሪያ ፍርድ ቤት ሄዶ የልጄን ንካህ ያውርድ ብሎ ሲጠይቃቸው ንብረት ካለው ንብረታቸውን ተከፋፍለው ሲጨርሱ ተመልሰህና አሉት። ከዛም ከህግ እየተካሰሱ እያለ ባለቤቴ ኒካሁ ይፍርስልኝ ሲል ማመልከቻ አስገባ። ይህ ሆኖ እያለ ንብረትን ተከፋፍለን ጨርሰን አባቴ ወደ ሸሪያ ፍርድ ቤት ሄዶ በፊት ንብረታቸውን ይከፋፈሉ ብላችሁኝ ነበረ፣ እናም አሁን ተከፋፍለው ጨርሰዋል፣ ኒካሁን አውርድ ብሎ ሲጠይቃቸው ኒካሁ ፈርሷል አሉት እሱ ፈታሁ አላለም እንዴት ብሎ ሲጠይቃቸው ህግ አፍርሶታል አሉት ተመልሶ መጣ እኔ ያለሁት ውጭ ሀገር ነው ይሄን ይህን ነገረኝ ህግ አፍርሶታል አሉኝ አለ ይሄማ አይሆንም ህግ የፈታው ትክክል አይደለም ተመልሰህ አሁንም ጠይቃቸው አልኩት ተመልሶም ሲሄድ ልክ እንደ መጀመሪያው መልስ መለሱለት ህግ ፈቷታል እኛ ከህግ በላይ አይደለንም አሉት ለአህሪ የሚል ጥያቄ ባል መፍታት ፈልጎ አምኖበት ፍርድ ቤት ሄዶ መፍታቱን አሳውቆ ፈርሞ ከሆነ የመጣው ይሄ ፍቺን ማጽደቅ ነው የሚባለው። ፍርድ ቤት ሄዶ ስለፈታ ብቻ ፍርድ ቤት የፈታው ትክክል አይሆንም አይባልም። እሱ ሳይፈታ ወይም መፍታት ሳይፈልግ ፍርድ ቤት በራሱ ጊዜ ፍቺን ኒካህ እንደወረዳ አድርጎ ከሆነ ይሄ ነው ፍርድ ቤት መፍታት አይቻልም ይባል የሸሪሃ ያልሆነ ፍርድ ቤት መፍታት አይችልም ይባለው በመሆኑም ኒካሁን ፍርድ ቤት ሄዶ ያወረደው ባል ራሱ ከሆነ ችግር የለውም። ባል ሳይቀርብ ሸሪያ ያልሆነ ፍርድ ቤት አውርጃለሁ ብሎ ከሆነ ትክክል አደለም። በሸሪያ ፍርድ ቤት ከሆነ ነው። የሸሪያ ፍርድ ቤት ሰራተኞች ጠርተውት አልቀርብም ካለ የሸሪያ ፍርድ ቤት ሴትን ወክሎ ኒካህ ሊያወርድ ይችላል። ከሸሪያ ውጭ የሆነ ፍርድ ቤት ከሆነ ግን አሳምኖት፣ አስረድቶት ክስ ቀርቦ በህል ፍታ ተብላሃል ብሎት እሺ ብሎ ከፈታ ወይም ወረቀት ላይ ፈትቻለሁ ብሎ አምኖበት ከፈረመ የትም ቢሆን ኒካሁ ይወርዳል። ይህ ካልተደረገ ካልተደረገ በዚህ መልኩ ካልሆነ ኒካሁ የወረደው በአቅራቢያ በሚገኝ ሸሪያ ፍርድ ቤት ሄዶ ኒካሁን ማውረድ ካልሆነ በሽምግልና ሰውየውን አስማምቶ እንዲፈታ ማድረግ ይጠበቅባቸዋል። ሌላኛው ጥያቄ አንዲት ሴት ረመዷን ላይ ለሙሉ ወሩ ነይታ ከዛ ሐይዷ ቢመጣና ስትጠራ ድጋሚ ለተቀሩ ቀን ለተቀሩት ቀን በአንድ ላይ መነየት ትችላለች? ይህን ካደረገች በኋላ በየቀኑ መነየቱን አልፎ አልፎ ብትረሳ ጾሙን ቀዷ ማውጣት ይጠበቅባታል። አንዳንዶች ስሁር መብላት ያው ንያ ነው ይላሉ። ይህ እንዴት ይታያል? የሚል ጥያቄ። የተወሰኑ የፊቅህ ሊቃውንት ረመዳን አንድ ብሎ ሲጀምር የዘንድሮን ረመዳን ሙሉ ጾም አለሁ ብሎ የነየተ ሰው ይህ ንያ ለሙሉ የጾም ቀናት ይበቃዋል፣ መሀል ላይ በህመም፣ በጉዞ ሴት ልጅ በሐይድ ምክንያት ንያውን እስካላቋረጡ ድረስ ብላ ካቋረጡ ደግሞ መልሰው ለቀሪ ቀኖች ከነየቱ በቂ ነው። አልፎ አልፎ መርሳቱ አይጎዳም የሚል አቋም ያላቸው በርካታ ፉቀሃዎች አሉ። ስሁር መብላቱ ማው አይማም ኢብኑ ተይሚያ ሌሎችም እንዳሉት ንያ ነው። በተለምዶ በዛ ሰዓት ተነስተው ምግብ ማይበላሰው ሌሊት ላይ ተነስተው መብላቱ ነገ ለመጾም መዘጋጀቱን ማቀዱን ያሳያል። ንያ ማለት ደግሞ እቅድ ነው። በአፍ የሚባል ነገር የለም። በላጩ ለእያንዳንዱ ቀን መነየት ነው። ካስታወሱ ከቻሉ በእያንዳንዱ ለእያንዳንዱ ቀን ሱሁር ላይ ማታ ላይ መነየት። ይሄን የረሳ ሰው ወሩን ሙሉ ጾማለሁ ብሎ ከነየተ በቂ ነው የሚል አቋም ያላቸው ስላሉ በተለይ እንዲህ አይነቱ ችግር የገጠመው ሰው የረሳ ሰው መጀመሪያ ላይ ከተነየተ የወሩ መጀመሪያ ላይ ከተነየተ ይበቃል የሚል አቋም ይዞ ፈትዋ ሰምቶ ከሆነ ለተረሱ ቀኖች ቀዷ ማውጣት አይጠበቅበትም የመጀመሪያውን ለቀጣይ ቀናት ብሎ የኔ የተውን ያ ይበቃል። የተሻለው ግን በየቀኑ መነየት ነው። ሌላኛው ጥያቄ የዘምዘም ውሃ ለተፈለገበት አላማ ይውላል ሲባል ለውስጣዊ በሽታዎች ሕክምና ሰበብ ሊሆን ይችላል። ለምሳሌ አንድ ሰው በስራዎቹ መሀል አልፎ አልፎ ሪያ እየገባ የሚያስቸግረው ከሆነ አላህ ይህን ጸያፍ በሽታ እንዲያስወግድለት ብሎ ቢጠጣ ይሆናል። የምንጠጣው መጠን ልክስ ይኖረዋል? ብዙ ጊዜ ልናገኝ የምንችለው በሲኒ ግማሽ ወይም በሃይላንዱ ክዳን ነው። ይህ ይበቃል። አጠቃቀሙ ላይ የተለየ ነገር ካለ ቢያብራሩልን የሚል ጥያቄ ነው። ነዓም። ዘምዘም ለተጠጣለት አላማ ይውላል ተብሏል። ጤንነትን ፈልጎ የጠጣ ጤና ያገኝበታል። ምግብነትን ፈልጎ አስቦ የጠጣ ምግብ ይሆነዋል። ለውስጣዊ ጉዳዮችም ጭምር ይሆናል። ዕልምን ነይተው የጠጡ የተሳካላቸው እንደ ገሌ ዓለም ልሆን ብለው ከዛም አልፈው መሄድ የቻሉ አሉ። ስለዚህ ለመንፈሳዊም ለስጋዊ፣ ለአካላዊ በሽታዎችም ለዱንያም ለአኺራም ጉዳይ በመልካም ንያ አስቦ መጠጣት ይቻላል። መጠኑን በተመለከተ በበዛ ቁጥር የተሻለ ይሆናል፣ ተበሉ ይባላል። ሆድ እስኪ ወጠር ድረስ መጠጣት ያን ያክል ካላገኙ ደግሞ የተገኘውን በዛ አድርጎ መጠጣት፣ ምንም ከሌለም ነይቶ መቅመሶም ራሱን የቻለ በረካ ይኖረዋል። ዘምዘም የተባረከ ውሃ ስለሆነ፣ ነገር ግን ይበልጥ ግቡን የሚመታው የውሃው መጠን ከፍ ባለ ቁጥር። ያላገኘ ሰው ደግሞ ያገኘውንም አላህ በረካ እንዲያደርግለት ጠይቆ መጠጣት ይችላል። የተወሰኑ ሊቃውንት ዘምዘምነቱን በማያሳጣው መልኩ አብዛኛው እሱ በማይሆን መልኩ ሌላ ውሃ ጨምሮ ማባዛት ይችላል፣ ማባዛት ይቻላል የሚል አቋም ያላቸውም አሉ። ምንም እንኳ በላጩ አለመቀላቀሉ ቢሆን አጠጣጡን በተመለከተ ዱዓ አድርጎ ንያን አስተካክሎ መጠጣት ተገቢ እንደሆነ ከዘምዘም ጋር ተያያዥ የሆኑ ሕግጋትን የጠቀሱ ሊቃውንት ገልጸዋል። አላሆይ የበሽታ ፈውስ አድርግልኝ፣ ጠቃሚ እውቀትን ማገኝበት አድርግልኝ እያሉ ሌሎች የሚፈልጉትን ነገር ማሳኪያ እንዲሆን አላህን ጠይቆ ቢስሚላህ ብሎ ቁጭ ብሎ በቀኝ እጅ ይዞ መጠጣት የዘምዘም አጠጣጥ አደቦች ናቸው። ሌላኛው ጥያቄ እኔ ፑቲክ ውስጥ ነው የምሰራው። ከዚህ በፊት ዘካ የምናወጣው እቃን ባመጣንበት አስበን ነበረ። እናም ስሰማ በምንሸጥበት ማውጣት እንዳለብን ነው ያለፈውን እንዴት ነው ማድረግ ያለብን? የሚል ጥያቄ ሁለቱም ተብሏል። የተወሰኑ የፊቅህ ሊቃውንት በተገዛበት ነው ዘካ የሚወጣው የሚል አቋም አላቸው ምንም እንኳ ትክክለኛው በሚሸጥበት ነው ዘካ በሚወጣበት። ለዘካ ሂሳብ በሚሰራበት ጊዜ አሁን ቢሸጥ ይሄን ያክል አያጣም ከሚባለው ዝቅተኛ የትርፍ ዋጋው ተይዞ ታስቦ ነው የሚወጣው። በሀምሳ ብር ቢገዛ የሚሸጠው ሰባ ብር ቢሆን ከሰባ በታች ግን ከሰባ ያነሰ ግን አይሸጥም ምን ቢያጣ ሰባ አያጣ የሚባል ከሆነ ዝቅተኛውን ሊያተርፍ ይችላል የሚባለውን ያክል ይዞ ዘካ ማውጣት። ከዛ በፊት ይሸጥበት በነበረው ያወጡት ፈትዋ ሰምተው የሚወጣው ከሚገዛበት ነው ብለው ከሆነ በቀጣይ ማስተካከል እንጂ ከዛ በፊት ስላለፈው ምንም ማድረግ አይጠበቅባቸው። ለረመዳን ከልጆች ጋር መድረሳ ላይ በየቀኑ የተወሰነ ገጾችን አከፋፍለን ከሱረቱ ናስ እስከ አልበቀራህ ቀርተን እናኸትም ነበረ። አሁን ይህ አይቻልም፣ ቢዳ ነው ሲባል ሰምቼ ነው ያብራሩልኝ፣ የሚል ጥያቄ። ረመዳን ላይ ቁርአንን መቅራት ማብዛት፣ ደጋግሞ ማክተም ይወደዳል። የደጋግ ቀደምቶች መለያና ስራም ነው። ነገር ግን በጋራ የተሰበሰቡ በቋሚነት ለረመዳን ብሎ ማክተም ከደጋግ ቀደምቶች አልተለመደም፣ አይታወቅም። ሁሉም የራሱን ነው ቀርቶ ማክተም ያለበት። አልፎ አልፎ ግን ለመማማር፣ ለሙዳረሳ ሊደረግ ችግር የለውም። በቋሚነት ግን ከሱረቱ ናስ እስከ በቀራ በጀማ እየቀራችሁ አክትሙ የሚል ማስረጃ የለም። ለማስተንተን ተፍሲሩን ለመማር ጊዜን ቁርአንን በመማማር ለማሳለፍ አልፎ አልፎ ሊደረግ ይችላል። በቋሚነት ማድረጉ ግን ማስረጃ ስለሌለው አይገባም። በተመሳሳይ ሰዓት፣ የሆነ ሰዓት ላይ ሁሉም የመድረሳ ተማሪዎች ይህን እንዲያደርጉ ከተፈለገ ሁሉም በግላቸው እንዲያደርጉ መምከር፣ አልፎ አልፎ ደግሞ ተሰባስበው ቢደረግ ችግር የለም። ሌላኛው ጥያቄ በጁሙዓ ሶላት ላይ ኹጥባ ሲያልቅና ከተሰገደ በኋላ የሚደረጉት ዱዓዎች እንዴት ይታያሉ? ጁሙዓ ሙሉ በሙሉ የዱዓ ቀን ነው። ነብዩ አሰይን ሶላቱ ወሰላም ዱዓ ማይመለስባት ሰዓት አለች በጁሙዓ ቀን ውስጥ ብለዋል። ማናተች ሰዓት የሚለውን በተመለከተ የተለያዩ አስተያየቶች አሉ። ስለዚህ ጅሙዓ ቀን ከፈጅር ጀምሮ እስከ መግረብ ድረስ ያለው ጊዜ ሁሉ ዱዓ የሚወደድበት ነው። ይበልጥ ዱዓ ማብዛት የሚገባው ከአሱር በኋላ፣ ኢማሙ ሚንበር ሊወጣ አካባቢ ላይ፣ ኢማሙ ሚንበር ላይ ያለው፣ በሁለቱ ጥባዎች መሀል ሲያርፍ፣ ጥባውን ጨርሶ ወርዶ ኢቃም እስኪባል ድረስ ሶላት ውስጥ ሶላት እስኪጠናቀቅ ድረስ ያሉ እነዚህ ወቅቶች ይበልጥ የጅሙዓ ዱዓ መቅቡል ይሆንባቸዋል ተብሎ የሚጠበቁ የሚገመቱ ወቅቶች ናቸው። ስለዚህ ከጁሙአ ሷላት በፊትም ይሁን ጁሙአ ሶላት ውስጥም ይሁን በኹጥባዎች መሀልም ይሁን ዱዓ ማድረግ ማብዛት በዛ ጊዜ በጁሙአ ዕለት ተወዳጅ ነው። ነገር ግን በጋራ ተሰብስቦ ማድረግና መሰል ቢድዓዎች ሊኖሩበት አይገባም። ሌላው ጥያቄ በእስልምና እምነት ከቆዩ በኋላ በጣም አርጅተው ወይም ጃጅተው ሳሉ ቢያከፍሯቸው ወይም ቢከፍሩ ለነሱ ዱዓ ማድረግ ይቻላል አይቻልም? ኩፍር ላይ ለሞተ ሰው ዱዓ አይደረግም። በህይወት እያለ አላህ እንዲመራው ዱዓ ይደረግለታል። መልካም እና ጥሩ ሰው ከሆነ አላህ ርስኩን እንዲያሰፋለት ሌሎችም መልካም ነገሮች ዱዓ ሊደረጉለት ይችላል። ነገር ግን አንድ ሰው ኩፍር ላይ ከሞተ የከፈረው የእድሜው መሀል ላይ የሚሆን መጨረሻ ላይ የሚሆን ከአላህ ሳይታረቅ ኩፍር ላይ ሆኖ የሞተ ሰው አላህ ተባረከ ወተዓላ ይማረው ተብሎ ምህረት ያድርግለት ጀነት ያስገባው ነፍስ ይማር ተብሎ ዱዓ ይደረግለት፣ ይሄም ሐራም እንደሆነ ሁሉም ዑለማዎች ይስማማሉ። እብኑል ቀይም ሌሎችም እንደጠቀሱት ካፍር ላይ ሶላት አልጀናዛ መስገድ አይቻልም። ለካፍር ኢስትግፋርና ዱዓ ማድረግ አይቻልም። ይሄ ላይም የፊቅህ ሊቃውንት በሙሉ ይስማማሉ። ምናልባት ሲያከፍሯቸው እድሜያቸው በጣም ከመግፋቱ የመጣ ምንም ማይለይ ሆነው ማያምኑበትን ማያውቁትን ነገር ብለው ከሆነ ይሄ አልከፈሩም ነው የሚባለው አምነውበት የሚያናግሯቸውን ንግግር ተረተው ፈልገው ከሆነ የከፈሩት ነው። የፊተኛው የምንለው እድሜያቸው በጣም ከመግፋቱ የመጣ ምንም ስለማይለዩ በሉ የተባሉትን ብቻ ትርጉሙን ሳያውቁ ሳያስቡበት ሳይፈልጉት ከሆነ ያሉት እነዚህ ሙስሊሞች ናቸው። በሰርጅና እድሜያቸው በጣም ገፍተው ባደረጉት ሳያውቁ ሳይፈልጉ ሳይረዱ ባሉት ባደረጉት ነገር አላህ አይጠይቃቸውም። እኛም ከፍሯል ብለን አናምንም። ይሄን ነው ዱዓ ኢስቲግፋሪ ይደረግላቸዋል። ሌላኛው ጥያቄ አንድ ሴት ለትዳር ስትታይ ከእህቷ ጋር ወይም ከሴት ጓደኞቿ ጋር መታየት ትችላለች፣ ቢያብራሩልን የሚል ጥያቄ። ከቤተሰቦቿ ከወንዶች ኃላፊዋ ባለበት ቢሆን ይሻላል። ወንድሟ፣ አጎቷ፣ የወንድሟ ልጅ ባሉበት ቢሆን ይሻላል። ወንድ ማግኘት ካልተቻለ ለአካለ መጠን የደረሱ ታማኝ ጠንካራ ሴቶች ባሉበት ቢተያዩ ችግር የለውም፣ ሌሎች መስፈርቶች እስከተማሉ ድረስ። ሌላኛው ጥያቄ ሀቂቃ አስቦ የታረደ በግ ሰው ሳይጠራ ለቤት ማድረግ ይቻላል ለሶስት መክፈሉ የተሻለ ነው ልክ እንደ ኡድሒያ አንድ ሶስተኛውን ለቤት አንድ ሶስተኛውን ለሚስኪን አንድ ሶስተኛውን ለጎረቤት ለጓደኛ በሀዲያ መልኩ አርዶ ማብላት መጋበዝ በእለቱ መልካም ይሄን ማድረግ ያልቻለ ሰው ዋናውና የአቂቃ አላማ የሆነው በእለቱ ለተወለደው ህፃን በእለቱ ማረድ ነው ካረዱ በኋላ ሙሉን ለምስኪን ቢሰጡም ሙሉን ቤት ቢበሉትም ግዴታቸውን ተወጥተዋል። የተሻለው ግን ቀደም ሲል እንደተገለጸው ለሶስት ወይም ለሁለት መክፈል ይሁን ያክሉን መብላት ይሁን ያክሉን ማብላቱ የተሻለ። ሌላኛው ጥያቄ ከሱፐርማርኬት የተበለተ ዶሮ ገዝቶ መጠቀም ይቻላል? ማን እንዳረደው ስለማይታወቅ በማሽን የሚታረደውም ይባላል፣ እንዴት ይታያል የሚል ጥያቄ። ሐላልነቱ ካልተረጋገጠ ካልታወቀ መብላት አይቻልም። ማሽን ራሱ አንስቶ አያርድም። ለማሽኑ የሚያቀብለው ሰው ነው። ለማሽኑ የሚያቀበለው ሰው ልክ በቢላዋ እንደሚያርደው ሰው ነው። የሱ እምነት ምን እንደሆነ መታወቅ አለበት። ማሽን ማለት ቢላዋ ነው። ሙስሊም የሆነ ሰው ቢስሚላህ ብሎ በቢላዋ ካረዶ ይበላል። ሙስሊም የሆነ ሰው ቢስሚላህ ብሎ ለማሽን ከሰጠ ይበላል። ሙስሊም ያልሆነ ሰው በአላህ ማያመን ሰው ለማሽን ከሰጠው አይበላም። ሙስሊምም ቢሆን ቢስሚላህ ብሎ ካልሰጠው አይበላም። ምናልባት ያረዱት ክርስቲያኖች ወይ አይሁዶች ሊሆኑ ይችላሉ። የአይሁድ እና የክርስቲያንን መብላት ይቻላል ይባል ይሆናል። ሲጀምር ይሄ ጉዳይ ኺላፍ ያለበት ጉዳይ ነው። በመሰረቱ አዎ፣ የአይሁድ እና የክርስቲያንን መብላት ይቻላል። የአይሁድንም ይሁን የክርስቲያንን መብላት የሚቻለው እነሱ በመሰረቱ ሲያርዱ ሌሎች ነገሮች ላይ ቢያሻርኩም እርድ ላይ ስለማያሻርኩ ነው። አሁን ላይ ያሉት ደግሞ በተለይ ክርስቲያኖች ሁሉ ማለት በሚቻሉበት መልኩ ሲያርዱ የተለያዩ አማልክቶቻቸውን ስም ጠርተው ነው የሚያርዱት። በርካታ የቁርአን አንቀጾች ላይ ደግሞ የአላህ ከአላህ ውጭ ያለ አካል ስም የተጠራበትን ነገር መብላት አላህ ሐራም አድርጎባችኋል ይላል። ወማ ኡሂለ ሊገይሪላሂ ቢሂ። አላህ ሐራም ያደረገባችሁ ደምን መብላት ነው፣ የአሳማ ስጋ መብላት ነው፣ ከአላህ ውጭ ያለ አካል ስም የተጠራበትን መብላት ነው ይላል። ሱረቱ በቀራ ላይ፣ አሊ ዕምራን ላይ፣ አልማይዳ ላይ የተደጋገሙ አንቀጾች ናቸው። ያሳማን ስጋ መብላትን የከለከለ አላህ ከአላህ ውጪ ስም የተጠራበት ከአላህ ውጪ ያለ አካል አምላክ ስም ተጠርቶ የታረደን ነገር መብላት ከልክሏል። እዚያ ይሁዱም ይሁን ክርስቲያን ከአላህ ውጪ ያለን አካል ስም ጠርተው ካረዱ መብላት አይቻልም። ለማሽኑ የሚሰጠው አካልም እምነቱ ይሄ ከሆነ ለማሽኑ ሲሰጥ የተለያዩ አማልክትን ስም ባይጠራም፣ ሌላ ጊዜ የሚያደርግ ከሆነ እምነቱ ከአላህ ውጪ ያለን አካል ስም ጠርቶ ማረድ ይቻላል ብሎ ለማሽን የሚያምን ሰው ለማሽን ሰጥቶ ከሆነ መብላት አይቻልም። ስለዚህ ከሱፐር ማርኬት የሚገዛ ስጋ ሀላል መሆኑ ከተረጋገጠ፣ አቅራቢዎች የሚታወቁ የሚታመንባቸው ከሆነ ይበላል፣ ካልሆነ አይበላም። ሌላኛው ጥያቄ ሴት ልጅ ዲኑንና አኽላቁን የወደደችለትን ወንድ ለትዳር መጠየቅ ትችላለች? ፊትና ማትፈራ ከሆነ ፊትና ማይፈራ ከሆነ ከሱ አዎ ይቻላል። በመሰረቱ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ጠይቀዋቸዋል። ከዛ በኋላም በታሪክ የሚታወቁ ያላህ ባሮችን የጠየቁ ሴቶች አሉ። እሷ ስጠይቅ ፊትና ላይ ማትወድቅ፣ እሱም ተጠየቅኩ ብሎ ፊትና ላይ ማይወድቅ ከሆነ በመሰረቱ ይቻላል። ነገር ግን በሌላ ሰው በኩል ማስደረጉ በላጭና ተመራጭ ነው። እህትን መላክ፣ ዘመድን መላክ፣ የሱን ቅርብ ሴቶችን መንገር የተሻለ ነው። ይህን ማድረግ ማይቻል ከሆነ እና ሁለቱም አላህን በሚገባ የሚፈሩ ከሆነ ቢጠየቁ ችግር ይብጠየቁ ችግር የለም። ከዛ በኋላ እሱ ፈቃደኛ ከሆነ ጉዳዩን ወደ ቤተሰብ ማዞር እንጂ ሁሉን ነገር ሁለቱ መጨረስ የለባቸውም። ወደ ቤተሰብ እየዞረ እያለም ሌላ ወንጀል ውስጥ ሊገቡ አይገባም። ሌላው ጥያቄ፣ አንድ ሰው እዳ ኖሮበት ዑምራ መሄድ ይችላል። ባለ እዳው ስጠኝ ሁኑኑ ካላለው ችግር የለው። እዳው አስቸኳይ ከሆነ ጊዜ ማይሰጥ ከሆነ መሄድ አይቻልም። እዳው አስቸኳይ ካልሆነ ደርሶ ተመልሶ አመቻችቶ ሰርቶ የሚከፍልበት እድል ካለው አማራጮች ካሉት መሄድ ይቻላል። በላጩ ግን ቀድሞ እዳን መክፈሉ ነው። ሌላኛው ጥያቄ ሴቶች ከቤት ሳይወጡ በሪከርድ ወይም በሌላ መንገድ ዒልም ማግኘት ከቻሉ ቤት ተቀምጠው ከመቅራታቸውና ወጥተው ከመማር የቱ የተሻለ ይሆናል? ቤት ስትቀራስ ዒልም ፍለጋ የወጡ ሰዎችን ሰዎች የሚያገኙትን ፈድል ወይም ትርፋት ሁሉ ታገኛለች የሚል ጥያቄ ቤት ቁጭ ብሎ የሚማር ሰው መስጂድ መድረሳ ሄዶ እንደሚማር ሰው አይደለም። መስጂድ መድረሳ ሄዶ የሚማር ሰው ዒልምን ለማግኘት መንከራተቱ፣ መመላለሱ፣ ለፀሐይ ለብርድ መጋለጡ፣ የትራንስፖርት ወጪ ማውጣቱ፣ ይሄ ሁሉ እንደ ኢባዳ ይታሰብለታል። ተጨማሪ አጅር ያስገኝለታል። በእርምጃውም አጅር ያገኛል። መስጂድ ሄዶ መድረሳ ሄዶ በመሰብሰቡ በአካል በመቀመጡም መላይካ ይከበዋል። ኢስቲግፋር ያደርግለታል። ይሄ ሁሉ በርቀት ሆኖ በሪከርድ የሚማር ሰው አያገኘውም። አላሁማ ይላ ይሄን የተመኘ ሳይችል የቀረሰው በንያው ሊያገኘው ይችላል። የሚሻለው የቱ ነው የሚለውን በተመለከተ በመውጣቷ ፊትናን የምትፈራ መውጣት ማትችል ባለመውጣቷ ልም የሚቀርባት ሴት ከሆነች ቤት ሆና መማሩ የተሻለም። በመውጣቷ ማትፈተን ማትፈተን ሴት ከሆነች ደግሞ ወጥቶ በአካል ተምሮ መመለሱ የተሻለም። ሴቶች መስጅድ ለሶላት መሄድ ይችላሉ አይችሉም የሚለውን ጉዳይ ሲዳስሱ የፍቅህ ሊቃውንት መስጂድ የሚሄዱ ለሶላት ብቻ ከሆነ ቤት መስገዳቸው ይበልጣል። መስጂድ በመሄዳቸው ደግሞ እግረ መንገዳቸው ዒልምን የሚያገኙ ከሆነ ደግሞ መስጂድ ሄደው መስገዳቸው በዛው መማራቸው ይሻላል ብላል። ሌላኛው ጥያቄ በደርስ ወቅት ተማሪ በዝቶ በሚሞቅበት ወቅት በኪታቦች ማራገብ እንዴት ይታያል? ፈጽሞ አይቻልም። ኪታብ ማራገቢያ አይደለም። ክብሩ መጠበቅ አለበት። ውስጡ ላይ የአላህን ቃል፣ የመልእክተኛውን ንግግር፣ የተከበረውን ዒልም የአላህን የመልእክተኛውን ሐቅ ሐላል ሐራምን የያዘ ወደ ጀነት መሸጋገሪያ ነው። ክቡር ነው፣ መከበር አለበት። ዕልምን የያዘ ማንኛውም መጽሐፍ፣ በሌሎች ነገሮች እንደዚህ አይነቱን ነገር ማድረግ እንጂ በዕልም መጽሐፎች ይህ ማድረግ አይቻልም። ክብራቸውን መንካት ነው የሚሆን። ሌላው ጥያቄ ለሴት ልጅ ከፍታ ያለው ሲራመዱ ድምፅ የሚያሰማ ጫማ መልበስ ሸሪዓ እንዴት ያይዋል? አጥብቆ ይከለከላል። በአንድ በኩል ድምፅ ያሰማል፣ ቁርኣን ላይ ተከልክሏል። በሌላ በኩል የአካላት እንቅስቃሴን ይቀይራል። ሴት ልጅ አካሏ እንዲንቀጠቀጥ እንዲፈትን ሊያደርግ ይችላል። በተከበረው የቁርአን ቃል ላይ አላህ ተባረከ ወተዓላ በተከበረው ቃሉ ወላ የድሪብነ ቢአርጁሊሂን ሊዩዕለመ ማ ዩኽፊነ ሚን ዚነተሂን ብሏ ሴቶች ሲራመዱ እግራቸውን አያስጩሁ፣ በጫማቸው መሬትን የመቱ ድምፅ አያውጡ፣ እግራቸው ላይ የተደበቀ ጌጥ ይታወቅ ዘንድ ድምጹ ይሰማ ዘንድ ብሏ። ጌጣቸው ድምፅ እንዲሰማን ብለው ያድርጉት። እንዲሁ ዝም ብለው የሚያደርጉት የሚጮህ ጫማ አድርጎ መሄድ ወንጀል ነው፣ አይቻልም ሴት ልጅ ሰከን ማለት ዝቅ ማለት ድምጿን አጥፍታ መራመድ ነው የሚጠበቅባት። ሀደ ወላሁ ተዓላ አዕለም። ለዛሬ ብዙ እናበቃለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።